ይህ ፍቅር ተራ ነገር ነው። ፍቅር ብር ነው። የሰው ልጅ እኮ የሚያኖረው አባቴ፣ ከዛም በላይ ፍቅር ያኖራል። አይ ነው ፍቅር ያኖራል። እግዚአብሔር ይመስገን ንጹህ ፍቅር አለን። ግን ምንም የጎደለሽ ነገር ካለ አጣለሁ እ የራስሽ የሆነ ቤት የራስሽ የሆነ መኪና ላላሟላልሽ ይችላሉ። ያ ደግሞ ጊዜ የሚጠብቅ ነገር ነው። ሰው እንደዛ ኮ የት ኢንፍሉዌንስ እያረግሽ እንደሷ እያረግሽ አባቴ፣ በማርያም እንደዛ ካላሰብሽ ለምን ታሪያ ከዛ በታች አለው ምን ጎደለብሽ ሰው ከአባቴ ስራ የሚሰራው እንዴት በወር አስራ ሁለት ሺ ብር እያገኙኝ ልትከልክሌ ነው ይህ እኮ አሪፍ ቻንስ ነው መሰሪበት መንገድ ነው ብር እኮ አልኩሽ እኮ ተዘርፎም ብር ይመጣል ተሰርቆም ይመጣል ያ ግን ህይወትን አይመራም እንደዛ አይነት ነው ይሄ ደግሞ ከፋውሉ ፋውሉ ልጅ የለኝም ብሎ ሳውዲ ወንዱ በባህር ሄዶ ያለቀ አይደል ወንድ አይቀጥረም እንደዛ ካለ እሱ የራሱ የሆነ ምክንያት እንዳልኩ ምክንያት ነው ነው አይነት ምክንያቶች እኛ አንቀበልም ባለ ትዳርሽ የሚገባ ጓደኛ ካለሽ ራሱ ይሄ ጥሩ አይደለም። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? አለን። እግዚአብሔር ይመስገን። ጠፍተናል። ሰሞኑን ቪዲዮ እየሰራን አይደለም። ትንሽ ቢዚ ነበር። ዛሬ ግን ያው ከት ብለናል ማለት ነው። እንደምታዩኝ አሁን ብቻዬን ነኝ። ግን በመጀመሪያ ግን ይሄንን ዩቲዩብ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ቤተሰብ ይሆናችሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ከኛ ጋር ሁኑ። እና ዛሬ እናንተና እኛ ጊዮንን ፕራንክ እናደርገዋለን። ጊዮንን ፕራንክ ማድረግ በጣም እኔ ናፈቀኝ። እንደምታውቁት በጣም ቆይተናል ቪዲዮ ሰርተና እናቀም። ከሱ ጋር ባለፈው የበዓል እንጂ ፕራንክ ምናምን ቆይቷል፣ ፋይቲንግ ላይ ነበርን። እና ዛሬ በቃ ጊዮንን ፕራንክ እና በዛውም ደግሞ ፈተና ልፈት ነው አስቤያለሁ፣ ለእናንተ ልንጋራችሁ አብረን እንደ ፕራንክ እንድናደርገው እንዲሁም ደግሞ ፈተናውን ያልፋል ያልፍ የሚለውን አብረን እንድናይ ልንገራችሁ መሰላችሁ። ቅዴ አሁን ጊውን ይመጣል። ልክ ሲመጣ ካሜራ እንደሌለ ነው የሚያውቀው፣ አላሳየውም ልክ ሊገባ ሲል ና ተቀመጥ ብዬ የምነግርህ ነገር አለኝ እለዋለሁ እሱ ምንድን ነው ቤተሰቦቼ እስካሁን ድረስ አዶንዬን እንደወለድኩኝ ስራ ምንም በቃ ቆየሁ ኦልሬዲ ቤት ቁጭ ካልኩኝ ስራ እየሰራሁ አይደለም እና ጊዮንን በጣም በስንት መከራ አሳምኘዋለሁ ስራ መጀመር እንዳለብኝ እምቢ ብሎኝ ነበር ግን በጣም እየደበረኝ ነው የምርም እየደበረኝ ነው እና ደግሞ እሱንም ማገዝ አለብኝ እየሰራሁ ብዬ ስላሰብኩ አሳምኛዋለው ግን ስራ ፈልግልኝ ነው ያልኩት። ዛሬ ግን እኔ ስራ እንዳገኘሁ ያገኘው ስራ ደግሞ ሰውዬው ትልቅ ሰው ነው። ከውጭ ነው የመጣው። ድርጅት አለው። ደሴ ነው። ደሴ ድርጅት አለው እና ወጣቶችን ሴቶችን ብቻ ይቀጥራል ስራ ውስጥ። እነዚያ የሚቀጠሩ ሴቶች ደግሞ ትዳር የሌላቸውን ነው የሚፈልገው። የሰጠች ጓደኛዬን ስልክ ብዬ ነው የምናግረው። የውላቅ ነበር ነው እውነት እንዳይመስላቸው ቤተሰቦቼ እና እኔም ደግሞ ደመወዙ ከአስር ሺህ እስከ አስራ ሁለት ሺህ እስከዛም ደግሞ እያደገ የምሄድ እንዲሁም ደግሞ ፓርታይም አለው ምናምን ብዬ ልሰክሰው ነው። እና ብሩ በጣም አሪፍ ነው። አስቡት እስኪ ያለ ምንም ትምህርት ማስረጃ በወር አስራ ሁለት ሺህ ብር አሪፍ ነው እንደ እኔ። እና ጊዮንም ደግሞ ይህን ብር ሲሰማ እሺ ይላል ብዬ አስባለሁ። አላውቅም፣ ግራ ተጋብቻለሁ። እና ለማሳመን እሞክራለሁ። ብሩ ብዙ ነው። በቃ ትዳር የለኝም ብለሽ፣ ልጅም ትዳርም የለኝም ብለሽ ግቢ ብሎ ይስማማል ወይስ ደግሞ ይህን ነገር ይቃወማል የሚለውን አብረን እናያል። በዛውም ፕራንክ ነው። ፈተናው ምንድነው ደግሞ? ብሩ ብዙ ነው። ስራውን ጀምሬ ካለኝ በጣም ነው የምቀየመው፣ የእውነት ማለት ነው። ምክንያቱም ትዳር የለኝም ብለሽ ግቢ ማለት በጣም ትልቅ መጥፎ ነገር ነው። አይ ብሩ ይቅርብኝ፣ አንቺ እንደዛ አይነት ስራ ውስጥ እንድትገቢ አልፈልግም። ካላይ ደግሞ ወላ ማይ ሃዝባንድ እንደዛ ነው። አሁን መግቢያ ሰርቻለሁ። ይህን ከት እናደርገና ጊዮን ሲመጣ ያለውን ሪያክት ታሳያችኋለሁ። ቪዲዮ ላቋርጠው፣ እወዳችኋለሁ። አባባ እንዴት ዋልክ ዛሬ? ቁርስ አብልቼ ሜላኩ ዛሬ። ስለዚህ ከምሳ በፊት የምወራህ ነገር ስላለ በቃ ትልቅ የምወራህ ትልቅ ሰርፕራይዝ አለ። ግን አሁን በጣም ርቦክ ከሆነ ምሳል አስቀድም፣ ችግር የለውም። ቁርስ ስለበላል ብዬ ነው አባት ማንዴና፣ አምርብሻል። ምና ምትለኝ፣ ምን ወደኝ። ለአንተ ሰርፕራይዝ ስላለኝ እና ደግሞ የምንሄድበት ቦታ ስላለ ዛሬ ከሰዓት በመጀመሪያ እንኳን ደስ አለሽ። በሌ እሺ፣ እንኳን ደስ አለሽ ይገረገፋሽ። እንደስተኛ ነው? እንዴት ነው? ደስተኛ ማለት ነው። ተገኘ ስራ አገኘሁ። የምር ስራ አፈላልግልኝ ምናምን እያልኩው ነበረ፣ ያው እንዳሳመንኩት። ታውቃለህ፣ ስራ መግባት እንዳለብኝ ደብሮኛል። ያል ባባን ከወለድኩ ጀምሬ እንደምታውቀው ቤት ነኝ። እኔ ደግሞ በስራ ላይ ነው ብዙ ጊዜ ማሳልፈው በፊት ስደት ላይ ምናምን ከዛ ከመጠው ቁጭታ በጣም ነው የሚያስጠላው። እና እሱ ተነጋግረና ተነጋግረን ለአንቺ የሚሆን ነገር እያመቻቸው እኮ አንተ አላገኘም እኔ ደግሞ ኖ በግል ላስጀምርሽ የተነጋግረን ጨርሰን ሌለ እኮ ከሱ የሚበልጥ ስራ እኮ ልንገርህ፣ አባት ከሱ የሚበልጥ ነገር ስላገኙ እኮ ነው። አሁ ለግል የግል ለመጀመር ብዙ እንትን ነገሮች አሁን ገና እያሞቻቸው ምናምን ነው ይሄ ግን የግሉም ይቀመጥ ትንሽ እኔ ማግዣ ምናምን፣ ይህ ስራ በጣም አሪፍ ቻንስ ስለሆነ ስለ ስራው ልንገርህ። መጀመሪያ የሆነች ጓደኛዬ አለች ሳዲሚትሮ እንደምናወራ ታውቃለህ። እና እሷ እያወራት ነበረ። በጣም ቁጭ ማለት ነበረኝ ምናምን። ደግሞ ኦንላይን ስሪ ነበር የምትለኝ እኮ። የኦንላይን ስራ ለምን አሰሪም እንደዚህ ፕሮሞሽን ምናምን እየሄድሽ ዕቃ አስተዋውቂላቸው፣ በአንቺ የመጣ ሰው ሲሄድላቸው ከስተመር ብሬ ታገኛለች እያለችኝ እሽ እያልኳት እንዳጋጣሚ ሳኡዲ የቆየ ሰውዬ ዜግነቱ በእናቱ ኢትዮጵያዊ በእንትን ደግሞ አረብ ነው በአባቱ ትልቅ ሰው ነው እና ደሴ ድርጅት አለው አለችኝ። እሷ እንግዲህ እና ድርጅት አለው። ያን ሴቶችን ብቻ ነው፣ በቃ ላይ ሴቶች ማበረታታት ነው የሚፈልገው ሰውየው ያ ቃል አረብ ሀገር ስለሚኖር ሰው አግብቶ ምናምን ስለሆነ የሚኖረው፣ ሴቶች ሴቶቻችን የሄዱ በስደት ምን ያህል ስቃይ እንዳላቸው ስለሚያውቅ ብዙ ሴቶችን መቅጠር ይፈልጋል። እና ሴቶቹ ወጣት ሴቶች ወንድ ሳይገባ ሴት ብቻ ነው ያለች ያለችኝ። እንግዲህ እሱ የራሱ ሪዝን አለው፣ እየነገርኩ ነው። ሴቶች ሴቶቻችን ስደት ስለሚያበዙ ሴቶችን ለማበረታታት በሀገር ላይ መስራት እንዲችሉ እያደረገ እና እሱን ስራ ወጣት ሴቶችን ነው የሚያስፈልገው። ትዳር ልጅ ምናምን አያስፈልግም። በቃ ወጣት ነው እዛ ስራ መሳተፍ የሚችለው አለ እንደዛኮንሻን እኮልና እዚህ ላይ እኮ እንድተባበረኝ የምፈልገው። አባይ ተረጋጋና አዳምጠኝ። መጀመሪያ ይኸውልህ አንደኛ በሌላ እንዳታስበው፣ እኔ ልጅም ትዳር የሌላቸውም ብሎ እያሰበው ሰውየው ምናልባት ልጅ ሲኖርህ ትዳር ሲኖርህ በፈለገው ሰዓት ደውሎ ነይ ስራ ግቢ እንዴት ሲል ምናልባት ላይምች ይችላል ብሎ አስቦ ሊሆን ይችላል ብዬ ነው እኔ አክሲፕት ያረኩት፣ ሶ አንተ እንድትረዳ የምፈልገው አሁን ደሴ፣ ዛሬ ከሰዓት ወይ ደግሞ ነገ ከጠዋት እጄ ነው ከሰውዬው ጋር የምነጋገረው ወደ ሳዑዲ ስለሚመለስ፣ እና አብረን ስንሄድ አንተ ወንድሜ ነህ። አዶኔ አንተ ልጅ ነው ባልና ሚስት አደለን። እኔ ትዳር የለኝም። እዚህ ጋር ነው በቃ እንድትተባበረኝ የምፈልገው ስሬ ሊ አባቴ። እና ደሞዙ ደግሞ አላወቅም፣ አልሰማህም፣ ደሞዙ መነሻ አንድ ሺ ሁለት መቶ ብር ነው አስራ ሁለት ሺ ማለት አስራ ሁለት ሺ ብር ነው። እያደገ ይሄዳል። እስከ ሀያ አምስት ሺ ሊደርስ ይችላል። ከስድስት ወር በኋላ ሀያ አምስት ሺ ይደረጋል። ሰደት ከሚሄድ ማን ማን ነው? የሳውዲዋ ጓደኞች ናት ያገናኝ አባት ፕሮሰሱም እኮ ነገርኩ። በጣም ደስ ሊለን ነው የሚገባው የምር። በወር አስራ ሁለት ሺ ማለት አስበው። ያለ ድግሪ ያለምን የትምህርቱ ማስረጃ አይጠይቅም፣ ምን አይልም። እኔ በጣም ነው ደስ ያለኝ። በቃ ልጅ የለኝም ብለሽ፣ ልጅ የለኝም ብለሽ ሺህ ብር ብር ነው ብለሽ እኛ እንዳልሽ። ስለዚህ ኖ መካድ ማለት እኮ ሳልነግርህ ስራውን ብጀምር ነው። አንተን እኮ እዚህ ጋር ምን ጎደለብሽ? ቆይ ይህን ያህል እዚህ ፕሮሰስ ውስጥ የገባሽ ማየዋው ምን አጣሽ? ማለት ምን አጣሽ ነው። እኔ አንቺን ማኖር ከበደኝ አልኩኝ? ኖ አባቴ ለማንቀሳቀሻ ነው አይደለ እንድትንቀሳቀሽ ደግሞ ነገሮች የተመቻቹ ነው። ሲመቻቹ ትስራት ጀምሪያለሽ። በግል በራስሽ ወስነን ይወስነናላ። ከዛ ውጪ ምን ጎድሎ ምን አጉደየብሽ ነው ምን አጎደልኩብሽ? ምን ጎደለብሽ? ቋር ለማባቴ ስራ መስራት አለብኝ እኔ ቁጭታ ዳበረኝ። ይህ ደግሞ ስራ እንኳን ቢባል እንደዚህ ለምን 12 ሺህ ቀርቶ 12 ሚሊዮን አይሆንም? በኛ በኛ ላይ እኛን ትተሽ ነው እኛን የሉም ብለች ሲቀጥል፣ ደግሞ እንደዛ አይነት ፕሮሰስ ውስጥ ነው ገብተሽ ስራ መስሪ። ያስደስተናል ብለሽ ታስቢያለሽ? ያለሽ እንደዚህ አይነት ብር ይሄ ምን ችግር አለው? ሰው ብር ለማግኘት ስንት ፋውል ይሰራ የለ እንዴ? እንኳን ይሄ በህይወታችን አንመጣ ያኩ ቤተሰብን አይመራም። ሌብነት አይደለም እኮ ቤተሰብን አይመራም። ይሄ እኮ ከዛ በላይ እኮ ነው። እኛን እኮ ምን ነው? እግዚአብሔር ይመስገን ደግሞ የግል ይመቻቻል፣ ሲመቻች የግልሳ አመቻች። እኔ ስጨርስ ያሰብኩትን ነገር ስጨርስ፣ ትንቀሳቀሻለች ትጀምራለች። ከዛ ባባ አድግ ይበል ተበብለኝ። እንዴት እናት አባቴ፣ ይሄን ቻንስ አባ ይሄን ቻንስ ማሳለፍ አልችልም፣ አልስማማም። ምን ሆነህ ነው? ሰው ከፋሽ እንዲደብርሽ አልፈልግም፣ ግን እንደዛ አይነት ነገር አልፈቅድልሽም። አባቴ ከዚህ በላይ የሚያስደብር ነገር አለ? ቁጭ አድርጌ እኔ ተር፣ እንደውም ከአንዳንድ በቃ ታበረታታኛለህ ብዬ ነው ያሰብኩት። ለምን ፍቅር፣ ምን ሆነህ ነው? ተራ ነገር ነው ብር ነው የሰው ልጅ እኮ የሚያኖረው አባቴ። ከዛም በላይ ፍቅር ያኖራል። አይ ነው ፍቅር ያኖራል። እግዚአብሔር ለእግዚአብሔር ይመስገን ንጹህ ፍቅር አለን። ግን ምንም የጎደለሽ ነገር ካለ አጣለው እ የራስሽ የሆነ ቤት፣ የራስሽ የሆነ መኪና ላላ ሟላልሽ ይችላሉ። ያ ደግሞ ጊዜን የሚጠብቅ ነገር ነው። ሰው እንደዛ እኮ የት ኢንፍሉዌንስ እያረግሽ እንደሷ ያረክሽ አባቴ። በማርያም እንደዛ ካላሰብሽ ለምን

የሚገባ ጓደኛ ካለሽ ራሱ ይሄ ጥሩ አይደለም እንዴ? ቪዥኑ እይታውን ተመልከች። ስለዚህ ያሳጣሁሽ፣ ያጎደልኩብሽ ነገር ካለ እሱ ነው። ያልተመችሽ ነገር ካለ ላስተካክልሽ ይችላል። አባ እኔ ሁን ሶ ከዛው ውጪ ግን ጨርሰናል። ይኸውልህ፣ እኔ እኮ አባቴ ላንተ ታማኝና ግልጽ ቤስት ስለሆንኩ ነው እንጂ ኦልሬዲ ደሴ ስራ አገኘው ይሄ መግባት ይችል ነበረ ግን እኔ አንተን ስለምወድ ስለማከብርህ ካንተ መደብ ካንተ ብደብቅ ደብቄ ልጅ ትዳር የለኝም ብዬ ስራውን ብጀምር አእምሮ እራሱ ረፍታ ያገኝ። ለዛ ነው አንተን ላማክርህ። አንተ ደግሞ በቃ ትረዳኛለህ። የሚረዳ በመነጋገር የሚያምባል ነው ያለ ብዬ ስላሰብኩ ነው። ይነገር አሼር ያረኩኝ እኮማ ልረዳሽ አልኩኝ እኮ ግን መረዳብሽ መንገድ ነው። እንዴት ልረዳሽ እንደዛ አይነት ነገር እንዴ ቆይ አይደለም የእውነት እኮ አይደለም። የውሸት እኮ ነው ትዳር የለኝም። አይ አይ ምን አይልም ብሬም አንተ ብቻ ነው አባቴ። አንተ እኮ እየተጎዳ ነው ብቻ አንተ ተጋማ ታየ እየገባ ምንድነው? ችግሬ ነው ሰርቶ መብላት ሰው እኮ እኔም ደግሞ እኔም ወጣ ደሞ የሰው ልጅ በቃ እንደ አንድ እንደ ጸጋ ነው። በቃ ሰርተህ ብላ ምን ይልጋለ? አይ ነው ሰርተህ ብላ ጥረህ ግረህ ብላ ይላል የእግዚአብሔር ቃል ግን ለወንድ ብቻ አይደለም። እኔም ላግዝህ ይገባል። እኔ ስደሽም ልሄ ስል እምቢ ብልልሽ የሚስተካከል ነገር ካለ ስተካከላ፣ ከእግዚአብሔር ጋር ሌላውን አብረን ማየት ነው በቃ የሚሆነው። ከዛ ውጭ እኔ ላንቺ እኔ በቃ አቃለሁ እኮ። በቃ ላንቺ የሚሆኑ ጊዜዎች፣ ማሟላት ያለብኝ ነገሮች አሉ። እኔ ምንም ጎደለኝ አላልኩም አላልኩ፣ አባ ግን ብዙ ነገር ይገባሻል። ግን ያን ደግሞ ጊዜ ገና ወጣቱ እየሰራ ነው እንጂ ደብረሽ፣ እኔ በቃ እንዴት አይደብረኝ አባ እንዴ፣ ስራ እንዴት ተከለክለኝ? አለ እኔ እኮ በጣም ነገር ደስ ያለኝ እንደዛ አይነት ነገር እኮ ስራ እኮ ይሄ እኮ ስራ የሚባል ነገር አይደለም፣ ፍቅር የምርህ ነው። ግን የምርህ ነው። ማርያምን ማርያምን አይሆንም እንዲደብርሽ አልፈልግም። ግን እንደዛ ይሆን በወር አስራ ሁለት ሺህ ብር አሰሪ ማገብ እያልክ የምርም አባ ግን አስበህ በጊዜ ልስጥ፣ ካልሆነ እኔ እንደዛ አይነት ነገሮችን በቅጽበት በውሸት ዶክመንተሪ የተገነባ ስራ በቃ ውጤታማ ሊያደርጋችሁ እንደዛ አይነት ፋውንዴሽን ነው የሚመስል ስራው። ባሌ ላይ ምስቴ ላይ ከጥል ደሞ አገሩ ደሴ ነው። እኛ ያለን ኮምቦልቻ አላቸው። የምር ቢኖሩም እዚህ ከተማ ለከተማ ነው፣ ጥሩ አይደለም አለ። በቀን በቀን ይሄን መንገድ ኮምቦልቻ ቢከፍት እንደዛ ሰሪ ለምድረ ፍቅር የምታደግ ምን አሁን ርቦ በቃ፣ አይሆንም። እንደዚህ በቃ እኔ እንዲደብርሽ እንዲከፋሽ አልፈልግም። በቃ ለምን ነው ብሩን የፈለግሽው? ምን ለመስራት ነው እንዴ? አጠረቃቅሜ ስራ ጀምራለሁ። እሱ ያድጋል። እስከ ሀያ አምስት ሺህ የሚያድግ ነው እያለ ነበሩ። አረ በስመ አብ። እኔ እኮ በብር እንትን የምል ሰው አይደለሁም። እኔን አታውቂኝም እንዴ? አውቅሻለሁ። ጊዮን ባህሩ ነው። ና ና አባቴ፣ እሺ። ካሜራ ደብቄያለሁ ፕራንክ እያደረኩ ነው። ፈተና አልፋ አልባ ነው፣ ፕራንክ ነው። ቤተሰብን ሰላም እንድትላቸው አባቴ፣ ማይኩን እንዳልጠፋ ተስፋ እና በመጀመሪያ ሰላም በላቸው ፈታና ሰላም በላቸው። እንደውም አይ ግን ማየውን ጥያቄ ስለሆነ ሰላም፣ ጉዳዮቱ ቤተሰቦች እንዴት ናቸው? እንደዚህም አይነት ፕራንክ እረስተን ነበር፣ ፕራንክ ከመቼ እንዳስታወስሽ እና ሁሉ ሰላም እኛ ጋር አለን። እግዚአብሔር እንዲህ በጣም ነው የሚደብረው አሁን ራሱ ይብሩኝ እንደዛ ላደርጋል ልጄ የለኝም ባል የለኝም። እና ወደ ቤተሰቦቼ ለእናንተ መግቢያ ሰርቼላችኋለሁ። ባልዮ ፈተናውንም አልፈዋል። ፕራንክም ተሳክቶልኛል። በሌላ ቪዲዮ እስከምንመጣ ቻው፣ እንወዳችኋለን። አበር ሳትን እሺ